አንተ ሁለተኛ ደነቀው ማለት ነው። አረ ኖርማል ነው፣ ጣጣ የለውም። በፍርድ ምናምን አንተ ፍርድ ነው እሱ። እንደውም አልቀበልም፣ መቀበል አልነበረብኝም። እንደዚህ የምታፍር ከሆነ አልቀበልም። የሚመችሽ ቀን በጊዜ

እኔ ቆንጆ አያመኝም ያው አይደለም ምን ይሄንን ምንም ምንም አልፈለኝም። ምን ፍቅር እና ወገብሽ እንዳምሽ አለን ቴንኪው። በጣም እሺ፣ በጣም ነው የማመሰግናችሁ። የሌማሮች ምን አይነት እቤት እንዳለኝ አየህ።

ያው ብዙ ፉከራት አብዛ ለማንኛውም ለማለት ያው ክሊክ ነው ነው ነው፣ አይ ዲ ቅድም እኮ ያ ሰድቀኩኛል ምን ነው?

ምን ነው እግር አለ። ቅዳሜ ነው። አይ ቅድምም አንተ ብለህ አክሰብት አደረኩ። ከአሁን ደግሞ ይነክሰብት አደርጋለሁ። ቅዳሜ ይሁንልህ ጥሩ?

ልጃችን እኔ እንደሚመስል ዶክተሩ መገናኝ እኛ ታጊኝ ቶክ የሚያገኘው እኔ በስልክ ወሮ አታሽ ተስላ ነው ምሬ ነው። እንኳን ደስ አለ። ችግሩ ባህሪው ሆነ የሚመስለው በመልክ አንተም ቢመስልም አልተወለደም እኮ ገና። ስለ መልኩ ራሱ ለማውራት ድፍረቱ ስኬት አመጣ። እኔን ስለደገምኩ እንደሞ ደስ ልኛ ወንድ ልጅ ራሱ ሲደግም ደስ ይላል ወይ? እንኳን ሲጀመር ሲጀመር አልተወለደም። አንተን ይምሰል አይምሰል ማንም አያውቅም። አንደኛ ሁለተኛ ደግሞ እኔ ነው የሚመስለው። በቃ በቃ ወሬ ነው የሚመስለው። እሺ ስሚኝ ምን አፍረሽ አፍረሽ ነው አይደለም። አታስቀየስ በነገር ላይ ልጅ እንደኔ ጠባይኛ ነው። በጣም ጨዋ ነው ደግሞ አይነ አፋር ነው ምናምን። ወንድ በነገር ላይ ወንድ ልጅ ለእናቱ መከታ ነው ታውቃለህ። ስለዚህ ለናቷ ለአባቷ ታደላለች ይባላል። ብዙ ጊዜ ይባል ተጣሪ ያውቆ ነው መስሎ እኔ ሴት ልጅ ስለው ወንድ ልጅ ሰጠኝና፣ አረብ ያው ከኔ በላይ የሚያቅሱ አይደለም ሴት ብዙ ጊዜ እንደዛ ነው። ሴት ልጅ ምናምን እላለሁ፣ እና ለብዙ ሰው ነገር ላይ ሴት ልጅ ነው የምትወድ። ሴት የሚወዱ ልጆች ብዙ ናቸው። እኔ ግን ሴት በላይ ወንድ